ቆይ እና እራሱ አሁን ብላ መርዙ ምግብ ውስጥ ጨምራችሁ እያልሽ ነው? እና እናቴን መርዘሻታል እያልከኝ ነው ማለት ነው? ቆይ ግን እንዴት ነው የምታስበኝ? ንገረኝ፣ እንዴት ነው የምታስበኝ? ለካ ላንተ እንደዚህ አይነት ጨካኝ ሴት ነበርኩኝ። እንደዛ ነበረ የምታስበኝ? እኔ ያየሁትን እና የሰማሁትን ነው ማምነው። አና ምንድን ያየኸው? እናትህ ምግብ ውስጥ መርዝ ስጨምር አይተኸኛል? ዶክተሩ ግን ተመረዛ ነው ታመመች ሲናገር በደንብ ሰምቻለሁ። ግም እኛን የማያምንበት የሆነ ትልቅ ችግር አለበት። ይህ ነገር ደግሞ የሚሆነው አንድ እንዳታምናቸው እያለ የሚነግራቸው ትልቅ ሀይል ሳለን። አታስቢ ከመጀመሪያው ያሁኑ በደንብ ተዘጋጅተንበታል። በምንድን ነው የተዘጋጀንበት? ልጁን አግኝቸው ነበረ። በደንብ ነው ከልጁ ጋር ያወራ ነው። ምን ከዛ ልጅ ጋሁን የምትገናኛልች? ናስ ለማ አደለም እኮ ስለዚህ ጉዳይ እኮ ላዋራ እኮ ነው። ሌላ ነገር ምን ስለምን ምገና ይመስሎች ነው? ልጅተ እንጂ እንዴ ተጠራጠር ሲን ልጠራጠርሽ ፈልጌ አይደለም። እሱ ሰውዬ ግን ድጋሜ ወደ ቤታችን እንዲገባ አልፈልግም። በእሱ ምክንያት ነው እስካሁን ህይወታችን እንደዚህ ብጥፍጥምላ ይቀራውማ። የመጀመሪያው እኮ ስህተት ነው አልኩሽ ልጄ። የፈለገ ቢሆን እሱ ሰውዬ ግን ድጋሜ ልታገኘው አልፈልግም። ችግር የለውም፣ በሱ እንዳበላሸሁት በእሱ አስተካክለዋለሁ። እንዳታስቢ ጥሩ ሀሳብ ነው። ምናልባት እውነታችሁን ይሆን እንደ አላውቅም። ማንዬ እኔ ምንም እናቴን ላውቃት አልቻልኩም። ነገሩ ድሮውን ማላቃትም ነበር፣ ግን ደግሞ ያውኑ ባስ። ለነገሩ በአንተም አይፈረድም። በእንደዚህ አይነት ውሸት በተሞላበት ቤት ውስጥ እየኖርክ የትኛው እውነት የትኛው ውሸት እንደሆነ መለየት በራሱ እኮ የሆነ ሌላ ትልቅ ስራ ነው። ምናልባት ማዬ ከአባይ ጋር ለመታረቅ ብላ ሁለቱ የፈጠሩ ሴራ እንዲሆን ብዬ እየሰጋሁ ነው። በአንድ በኩል ደግሞ በአንድ በኩል እውነታቸው እንዲሆን ይችላል። አይደለም አኔ ያንን ቪዲዮ የምታገኝበት የሆነ መንገድ የለም። በአንድ የሆነ ያጠፉወት፣ ዳጊ አሁን ቪዲዮን ማግኘት የምችል አይመስለኝም? እዛ ቪዲዮ ላይ ምን ለማግኘት ፈልገህ ነው ግን? እሺ አንቺ ስታያቸው እንዴት ነበር? ፈጣሪ ሆይ መጀመሪያ ላይ ሳያቸው ሁለቱም ደንግጠው ነበረ። በእርግጥ መደንግጣቸው ኖርማል ነው አይደለም። ቤቷ ድረስ ይዛ መምጣቷ ግን ለኔ ያልዋጠልያለ እሱ እኔን የሚገረመኝ ነገር ነው። ምናልባት ልጁ ቢያስፈራራቸው እንኳን በውጭ ማድረግ የሚችሉት ነገር ነው። ልጁ በጣም ስለሚያፈቅረኝ ህይወቴ መበጥበጥ ነው ፍላጎቱ ትለኛለች። ቆይ ከናት ይሄንን መስማት አያምንም ስሜት ይገባኛል። ይንወድ በመሀል እኮ እኔ የተሰቃየዋና እስኪ ቆይ፣ ስለዚህ ነገር ማውራቷ ምን ይሉታል? ያው ምናልባት አንተ እንድታስታረቃቸው ፈልገው ይሆናለሁ። እስኪ ከዛ ሁሉ ነገር በኋላ አባይ እንዴት ነው የሚታረቃት? ምክንያቱም ምንም ይሁን በላዩ ላይ እኮ ሄዳበታለች። እኔ ግን የመጀመሪያው ጥርጣሬያችን ላይ ብናተኩር የሚሻል ይመስለኛል። ምናልባት እራሳቸው ሆን ብለው አስበውና አቅደው ያደረጉት ነገር ቢሆንስ? ምናደረግ ልናሸንፈው የምንችል አይመስለኝም። በእርግጥ እሷ ግፊት ሊሆን ይችላል። እ ዳጌ እኮ እንደዚህ ዓይነት ተጠራጠር ልጅ እኮ አልነበረም። ምን እንዳስነገቹ አላውቅም። ያው አይሰማ ይለማ አሁን ቢሆን ከተባበረን እሷ እንድ ጠላት ማድረግ አያቅተን ነው። እንዴት ነው የሚጠላት? አንቺን ሽንት ቤት ስታጸጅ ከማየት ውጭ ምን አለ? እቺ ልጅማ የሆነ ነገር አስነክተዋለች። በጤና እንዴት እንደዚህ ይሆናል? የኔ የወድ ልጅ አደምጭ፣ ሁለቱም እቅዶቻችን ይሰራሉ። ይህች እርጉም ልጅ ከዚህ ቤት ትወጣለች። እኔም ከአባትሽ ጋር እታረቃለሁ። እሺ እኔ ቆንጆ ከአባዬ ጋር መታረቁን እንኳን ታዩ፣ ተስፋ እየቆረጥሽብኝ ነው። የአባዬን ባህሪ ታውቂው የለ አንዴ አንድ ችክ ካለኩ መመለሻ የለውም። ይሁን ልጁን እንኳን ረስቶኝ የለ እን ግድ ይለሽን፣ ሞክራለን። እኔማ እዚህ ከጎን አብረሽን ብትሆኚ እኮ ደስ ይለኝ ነበር፣ ግን ማይ ካለፈን ቢሆን ልጠይቅሽ። ቆይ ግን ለምን አደረግሽው እባክሽ? መልሶ ይነክላሽ። ጨናቂ ነው ማለት ነው። ቆይ ግን አባዬን ሳትወጁ ነበር እንዲያገባሹ? አረ እንዲሁም በጣም ነበር ወዱ። እና እሺ፣ ቆይ ለምን ሌላ ሰው አስፈለግም? ልጅ የኔን ችግር ባለትዳር ሆነሽ ስታዪው ነው የሚገባሽ። ምናልባት እኮ እሆን ይሆናል፣ ግን ደግሞ አንቺና አባዬን እያየው መቼም ቢሆን ማግባት የማይታሰብ ነገር ነው። ከዚህ በላይ ብትይም አልፈርድብሽም። የኔ ልጅ አባትሽን ባላውቀውም፣ እኔ ግን ለእናንተ ምሳሌ እናት አልነበርኩ እንዲሁም ከዚህ በኋላ ግን በቃ ምክንያትሽ ምንም አይሰራልኝም። ለእኔ ጊዜ አልነበረው፣ በተለይ እናንተን ከወለድኩ በኋላ ስራውን ነበር አግብቶ የሚኖረው ማለት ይቻላል። ልጄ ታዲያ ይሄ ለመማገጥ ምክንያት ሊሆን ይችላል። ለዚህ እኮ ነው እኔ ምሳሌ ልሆን የምችል እናት አይደለሁም ምልሽ። ግን አሁን የምር ከልብሽ ተጸጽተሻል ማለት ከዛ ሰው ጊጋ በፍጹም የኔ ልጅ አይደለም። አሁን ላገኘው ያሳለፍኩትን ነገር በጣም እንደ እሳት ነው የሚያቃጥል የምርሽን ነው? ግድመይ ልመንሽ ከዚህ በኋላ የምናገ ብዬ ዋሻለሁ ብል ይ ፈጣሪ እኮ እስከሚ በቃ ይቀቶኛል። ደሞ እያቄች ነው እየቀጣኝም ነው። እውነት አባዬ ራርቶልሽ ልሽ አንችን ይቅርታ ካደረገልሽ አይደለም አንድ ውሸት አንድ ሺህ ውሸት ራሱ አሽልሻለሁ ማ ኒ ቆንጆ አንቺ ከኔ ከስኖች በጣም ደስተኛ ነኝ። ይኔ ወንድ ይኔ ልጅ

እንዳላቀርብልሽ እናቴ ሙያ አላስተማረችኝም። ይሄ ሁሉ እናትሽ ከነገር ውጭ ሌላ ያስተማረችሽ ነገር የለም እንድልሽ ነው አይደለ? ያው በተዘዋዋሪ እኮ አሁንም ቢሆን ነገርሽ። ቆይ ግን እኔ የምለው ቆይ፣ አንቺ አይሰለችሽም? እ ምንድን ነው የሚሰለችው? እኔ የምለው በአንቺ ምክንያት ያው እናቴም ጠልታኛለች። ይሄ ደግሞ ሌላኛው ሴራችሁ መሆኑ ነው አባ ግን አንቺ እኔና እናቴ ከሴራ ውጭ ምንም የምናውቅ አይመስልሽም እንዴ? ይሰለቻል እኮ ብለን ክፋት ሁሌ መጥፎነት ሁሌ ተንኮል በቃ ይሰለቻል እንዴ! ምን አለበት አንዳንዴ እንኳን መልካምነትን ብትለማመች ታምኛለሽ። አ እኔ እኮ ለአንቺ ብቻ ነው ክፉ የሆንኩት ለሌላ ሰው መልአክ ነኝ እኮ ለምን ለምን ለእኔ ብቻ ክፉ ትሆኛለሽ? እስቲ ዛሬ እንኳን ይህንን ጥያቄ ዬን መልሽልኝ። ይልክ ለምን እኔ ላይ ምክንያቱም በጣም ስለምታስጠ የምርሽ ነው ማጊ፣ እውነት ለዚች ብለሽ እንዳጨርሽው። ለነገሩ አንቺ አይደለሽ ምን ነኝ መረድ ለቀሽ እንድታድጊ ያደረግሽ። ደስ የሚለው ነገር እሷም አላመነችሽም። እናቴን ጠልታኛለሽ ስላት ይሄ ደግሞ ሌላኛው ሴራችሁ ነው ብላ ስትነግረኝ ነበር። እሰይ ደግ አደረገች፣ እንኳን አለች። እና ምን ይጠብስ? እባክሽንም ማጊ፣ እንዴ፣ እኔ ነኝ ልጅሽ፣ ብሌን እኮ ነኝ ያንቺን አላውቅም ብለን እኔ ግን አሁንም አቋሚ አንድ ነው። ከአሁን በኋላ ሀና ላይ ጥላቻ መዝራት አልፈልግም። ለእኔ ስትይ ከፈለግሽ አዝለሻት ተሸክመሻት ሽ አንቺ እንዴት እንዴት የሚያናግርሽ ምንም ቢሆን እኮ እናትሽ ነኝ እንዴ! ጉድ እኮ ነው። ለነገሩ አንቺ አይደለሽም እኔ እኔ መረና ያሳደግኩሽ። እንዴ ፈጣሪ እየቀጣኝ ነው። አንቺ አይደለሽም የስራ እግዚአብሔር እየሰጠኝ ነው አልገባኝም። ቆይ ይሄ ሁሉ ድራማ ምንድን ነው? ድራማ አይደለም ልጄ። ከዚህ በኋላ የክፋት መንገድ በቃ ይብያለሁ። እባክሽ ልጄ እስከ ዛሬም ላጠፋሁት ይቅርበኝ፣ ይቅርታ። ስለምን ይቅርታ ነው የሚያወሩት? ምን ነው? ባለፈው ዕለት እንትን ቤት ታጸደኛለች? ታስጠርገኛለች ምናምን ሲሉ ያልታየትም ያው፣ አንችም እንደዛ ብለሽ ስለነበረ እኮ ነው። በእርግጥ ተናድጄ እንደዚህ ብዬ ሊሆን ይችላል፣ ግን እኔ ቂመኛ ሰው አይደለሁም እናንተ ግን ሳልወድ በግዴ እንደዛ አይነት ሰው እንደሆን እየገፋፋችሁን ያላችሁት። እባክሽ እኔ ከዚህ በኋላ ከልጀ ጋር ላለች ግንኙነት ምንም አይነት ተቃውሞ የለኝም። እንደፈለጋችሁ መሆን ትችላላችሁ። ቆይ እስከ ዛሬ ድረስ ይህ ሁሉ ንግግር የት ነበረ? ስለዚህ ሌላ የተሸረበብኝ ሴራ አለ ማለት ነው። ፈጣሪ ከእናንተ ሴራ ይጠብቀኝ። አሁንስ ሌላ ምን ምለው ነገር አለ? ጊንጡ ሁሌ እንደቀደመችኝ፣ በአሁኑ ግን አትቀድሚኝ። ትንሽ ከፍታት የምፈልግልሽ እንደ ዝንብ ለመጭ ፈልግሽ አንቺ ዝንብ ትንኝ ምን ትመስላለች እች። ቆይ ያሳይሻለሁ፣ በገዛ ቤቴ እንደዚህ ምት ረጋግጬ መቦጫ ጭቅሻ አንቺ። አረ ደግሞ እንዳሰማ ወይ እሺ ቢያንስ ለማ ምግብ እንሰጣት፣ ነገራት እኔ እንደሆነ ግድ የለም ረሀቡን አንዴ ለምንችዋል። ቆይ ለምን የራሳችሁን እንድታበስሎ ክፍል ተሰጥታችሁ? አር እሱንማ፣ ምግብ ለእናንተ ምንም አይሰራላችሁም ብላ ሁሉንም ነገር ወስደዋለች። አልነገረችውም እንዴ? ቆይ ማን ይወስድ አሳዳሪያችሁ ልበል? ነገረችን እንጂ እኮ አልወሰደችውም። ታዲያ እኔ ሞኔ ሞኝ ነው መጥቼ ንግር። ሁሉንም ነገር ግዴታ እስክታደረገው መጠበቅ የለብኝም። ማማ የገዛሁትን ቀለብ ከፍላቸው ተሽዋል እንዴ አላን? እኔ እቺ አራኒ እንደዛ አላደረኩም። በእርግጥ መጀመሪያ ላይ በረሃብ ልቀታቸው አስቤ ነበረ፣ ግን እኔ እንደዛ አላደረኩኝ። ወይ ብሌን ወይ እናት ግን ይህንን ነገር አድርገውታል። ምን ማለት ነው? ማለትማ፣ ለእነሱ ብለ የገዛኸው ቀለብ በሙሉ ያለው እዚህ ነው። አስቀምጠውትን ያገኘሁት እንዲ ሄ። እኮ ግልጽ ነው፣ እኔ እናንተን ለማጣላት ሴራ ሸርበው እኮ ነው። እንዴ አረኔ በቀሌ ነገር ሰለችኝ። እንዴ እርግጠኛ ነሽ? አንቻርልሽ የሚያወጣሽ አዎ እኔ አይደለሁኝም። ስመጣ እዚህ ነው ያገኘሁትኝ። በእርግጥ ሴራውም ተንኮሉም ሁሉም ነገር እየተደራረበ ስለሆነ ብጠረጥረኝ ልክ ነው። ቆይ እማዬ ምግብ በልታለች? አዎ በልተዋል። እኔ ራሴ ነኝ የሰጠኋቸው። አንተም ብትሆን ደግሞ ታውቋለህ። አፍ ይናገራለች፣ ውስጤ ጓዶ ነው

ሰዎች እንደዚህ ካዩ ነው ሌላ ነገር የሚመስላቸው። ሂጂ እሺ። ቆይ ግን ዳጊ፣ እንዴት አድርጌ ወደዚህ ክፍል አስመጣው? መምጣቱ አይቀርም ችግር የለውም። አንቺ ብቻ ከመጣ ነው ምንም ችግር የለውም። ጥረት አደረጋለሁ። አንቺ ብቻ የተመረዘ ነገር ግን እኮ ከባድ ነው። መሄድማ አለብሽ። አንቺ ነሽ ከዚህ ክፍል መውጣት አለብሽ። አንቺ ነሽ ከዚህ ክፍል መሄድ አለብሽ። ራሷችን ምግቡን ተቀበልኩት እንጂ ሌላውን ነገር

ልጅ አይደለሽም ማለች። ችግሩ እኮ አንቺ የምታወሪውን ያለማመኔ ነው። በመጨረሻም ሁለቱ አንድ ላይ ሆኑና እኔም ባይተዋር አደረጉኝ። እሻውን ለማንኛውም ምግቡ እምቢ፣ ላጎርስሽ ቶ ራሴ እበላለሁ። ትዝ ይልሻል፣ ድሮ ሁሌ የስታኮርፊ ምግብ አልበላም ትይ ነበር። ታዲያ እንደ ልማድሽ አንድ ቀን ከአባትሽ ጋር ተጣልተሽ አልበላም ብለሽ ተኝተሽ እና ሲሪ በኝ መላርክ ሌሊት ሁሉም ሰው ሲተኛ ተነስተሽ ኪችንን ክሪስማስ ነበር ያስመሰልሽ ዛሬ ግን ያ ሳቅና ጨዋታ ቤታችን ውስጥ የለም። ሁሉ ነገር ባይፈጠር ደስ ይለኝ ነበር። የድሮ ቤተሰባችን ናፈቀኝ፣ ያ ሳቅና ጨዋታ የተሞላበት ቤተሰብ። እማዬ እኮ ናት ሁሉንም ነገር ያበላሸችው። አይ ሰራተኛዋ ከመጣሽ በኋላ ነው የቤቱ ሰላም የጠፋው። እና እኔን ከማፍቀር ውጪ ምንም የሰራችው ጥፋት የለም። እኛ ብቻ እኮን በቃ ነበር። እኔ አንተ እማዬና አባይ። ቆይ፣ የእሷ በቤተሰባችን ውስጥ መጨመር ይመስልሻል አባይና እማዬን ያለያያቸው?

ሀኒ፣ አንቺ ይቅርታለሽ፣ ይቅርታሽን ነፈቅሽኝ። ምን አለበት? እግዚአብሔር ራሱ እኮ ለሰው ልጅ ይቅር ይላል። ምን ነው አንቺ ይሄን ያክል? እንደዛ እኮ አይደለም እማማ። ወይኔ ጉዴ! እራሴ እማማ፣ እማማ፣ ወይኔ

ን ይሁን እንደዛ ይሁን እንደዛ ይሁን እንደዛ ይሁን ምን ደግሞ ምን አድርጋቸው ምናልባት ባለቤቷ

ብእአን እያስመሁችሁማ እማዬሙች የተፈጠረውን ነገር ለመስማት በጣም ጓጉቻለሁ። ቆይ ግን እንዴት ነው ዶክተሩ፣ ተመርዛለች አለሽ? ምን እንዴት አለው? በትክክል ስለተመረዝኩ ነው ልጄ ማለት አልገባኝም። በእርግጥ አሏሸሸ። በሞትም ምንም አይመስለኝም ነበር እማዬ። የተፈጠረውን ብቻ ነገር አስረጅኝ እያልኩሽ እኮ ነው። ምግብ ውስጥ የእውነትም ትንሽ መርዝ ጨመርት ነበር? ምን እኔ ይህን ነገር በፍጹም አላምንም። በእርግጥም ሁለት ሀሳብ ይዣ ነበር። ይህን ትልቅ ውሳኔ ወሰንኩት፣ ወይም እስከ ወዲያኛው ማሸለብ፣ ወይም ህይወቴን ምስቅልቅሉን ያወጣችንና ያበላሻችውን ከልጄ ልብ ውስጥ ማውጣት? ሀሳብሽ የእብድ ቢሆንም ሁለተኛው ሀሳብሽ ግን ሳይሳካልሽ አልቀረም። እማዬ በእውነት የሰማትን ነገር ለማመን በጣም ነው ያቃተው። ቆይ እና ራሱ አሁን ብላ መልሱ ምግብ ትጨምራችሁ ያልሽ ነው። እናቴ ሻታል እያልከኝ ነው ማለት ነው። ቆይ ግን እንዴት ነው የምታስበኝ? ንገረኝ፣ እንዴት ነው የምታስበኝ? ለካላንተ እንደዚህ አይነት ጨካኝ ሴት ነበርኩኝ። እንደዛ ነበረ የምታስበኝ? እኔ ያየሁትና የሰማሁትን ነው ማም። ምንድን ያየኸው? እናት ምግብ ውስጥ መርዝ ስጨምር አይተኛል። ዶክተር ግን ተመረዛነት አመመች ሲናገር በደንብ ሰምቻለ። እሺ ቆይ፣ ይህም እነሱ ሴራ ቢሆንስ? ሴራ፣ ሴራ፣ ሴራ! ቆይ ግን ቃል አይሰለችሽም? እነሱ ሲያደርጉት ያልሰለቻቸውን እኔ ሳውረው እንዴት ነው የሚሰለችኝ? ምናልባት እኮ ቀድሞ ዶክተሩን አናግረውት ሁሉንም ነገር አቅደውት እኮ ሊሆን ይችላል። እነሱ እንደሆነ እኔን ከአፈር ካልደባለቁኝ መቼም ነው ማይተውኝ። ትሰምኛለሽ፣ ዶክተሩን ከራሴ በላይ የማምኑ ዶክተሩ ነው። በፍጹም እንደዚህ ዐይነት ነገር አያደርግም። ስለዚህ በስተ መጨረሻ እነሱን አመንካቸው ማለት ነው። ለምን እንደዚህ ያደረግሸው? እመኔኝ፣ እኔ ምንም ነገር አላደረኩም ዳጊ። በእርግጥም እስከ ዛሬ አላቁሽም ማለት ነው። እባክ፣ ለውሳኔ ከመቸኮል በፊት ለአፍታም ቢሆን እንኳን ትንሽ ብቻ ቁም ብላ አስብ። ነገርኩሽ እኮ ዶክተሩ በፍጹም እኔን አይዋሸኝም። ደጋግመህ መመረዟን አጣራልኝ ብየው ነበር። እውነትም እናቴን አጥቻት ነበር። በስተመጨረሻም ተሳክቶላቸው ካንተ ሌለያዩ ነው ማለት ነው። ሲሉ ነግሮት፣ ካላመነ የሆነ ችግር አለ ማለት ነው። በእርግጥ በአሁኑ ፊቱ ላይ ሽንፈት ነው አይቼዋለሁ። በአሁኑ ድርጅት አለ ቀላቸ ነገር። በቃ ከመጣ መጣ። አሁን ወሬ ቀይሬ፣ እንዴት ነሽ ደህና ልጅ? ተናገርካት? ብቻውንም ለዛች እርጉም እየተቆረቆር ስላት እንዳይሆን እኔ የምለው ቆይ ምንድን ነው የምንጠብቀው ለምንድን ነው ፖሊስ አምጥተን ማናስ ይዛት አንቺ ደግሞ ይህ ፖሊስ ነው የምታወሪው ምን እያልሽ ነው ማየ አልተሳካላትም እንጂ እኮ ገላሽ ነበር በቃ ታያት በእኔ ስለተበሳጭች እኮ ይህን ነገር እያደረገችው እባክሽ ራሴ ያመኛል አታሳመሚኝ የባሰ እርግጠኛ ነሽ ግን ማሚ እሷ ከሰጠችሽ ምግብ በፊት ምንም አልበላሽ አረ እንዲሁም ስራ ሰራው እያረፍ ካልኩበት ነው አይ ይሄኛው እንኳን ይቀርጠ ምንድን ነው እሱ ተናገሪ እንጂ ከዚህ በኋላ ደግሞ የምን መደባበቅ? ቆይ ምንድ ነው እሱማ። በእርግጥ እሷም ልክ ናት፣ እውነት አላት። እኛም በጣም አሰቃይተናት ነበር። እና የፈለገ ቢሆን እኛ በመርዝ ልንገላት ሞክረናል፣ ልናሳብዳት ግን ሞክረን ነበረ። ቆይ አንቺ ግን ራስ እንደ ጻድቅ ነው እንደምታዪ ወይም እንደነጻ አይገርምሽም? እማዬ፣ አንቺ እንኳን እንቢ ብቲ፣ እኔ ፖሊስ አምጥቼ ነው ማስቀፈድዳት። ምን አለ አንቺ ዝም ብቲ። በእናት አንተ ራሱ እጅን አጣጥፈ ዝም ልትለው እንዴ? ጨዋ ናት የምትላት ሴት እኮ ናት፣ እናትን ልትገላት የነበረው በእርግጥ ይሄንን ማድረግ አልነበረባትም። በቀን ለማን ይበቻል ለማን ማንቻውን ተረጋጊ፣ እናረፍ ብ አሁን የሀኪም መረጃኝ እሺ። ሰራተኛ እናቴ ልትገላት ነበር ብዬ ለፖሊስ ነው ማመለክተው። ተባክሽ ልጅ መልጣሽ ሰሚኝ ያለሽ አደለ? አሁን እናቴን ልትገያት እንደነበረ ለፖሊስ ይጃ አመለክታለሁ። ከዛ ልመልክሽን በእስር ትበሰብሻታለሽ። እሺ እኮ ለፖሊስ እታስ ሲዘኝ ነው። አላውቅም ምን ማድረግ እንዳለብኝ። እኮ ነው አላውቅም። ዘኔ እንኳን የማረጋገጠበት ትንሽ ጊዜ ስጠይ። እኔም እኮ እስካሁን ምን ነገር ላድርጋለ ከእነሱ ጋር እንደሆን ካውቃለሁ። ዳጊ እኔም ባለማመን የምንም አልተቀየምኩም እኮ ምክንያቱም እናትና እህትህ እኔ እናንተን ለማለየት በጣም ብዙ ነፍተዋል። ይቅርታ ግን አላውቅም። አሁንም ቢሆን ማያንችን ለመጉዳት ብላ መርዝ ትጠጣለች ብዬ በፍጹም ማለ። ስለዚህ ዶክተሩን የዚህን ያህል ታምነዋለህ ማለት ነው? አዎ በጣም ነው ማሙ። እሱ በፍጹም እንደዚህ ነገር ሊያደርግ አይችልም፣ በፍጹም አይችልም። ሰው አይደል እንዴ? ምናልባት በሆነ ነገር ልታለል ይችላል። እና የማይሆን ነገር ነው እያወራሽ ያለሽው። እና እስካሁን ይህንን ነገር አድርገዋለሽ ብለህ ደምድመሻል ማለት ነው? ማመን የከበደኝ እኮ እሱ ነው። ቆይ አንቺ እንዴት እንደዚህ ዓይነት ነገር ግዴለም፣ ግዴለም አሁን ያሰባችሁት ነገር ስለተሳካላችሁ ተደሰቱ። ግዴለም በቅርቡ ግን ደምን እንኳ እንድታለቅሱ ነው የማደርጋችሁ። ይህ አናድ